ሰላምታችን በያላችሁበት የዓለም ዳርቻ በሙሉ ይድረስ። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዜና ቤተክርስቲያናችን ተጀምሯል። ከዜናዎቹ ጋር የአረካል አድማሶ አብሬያችሁ እቆያለሁ። ቀዳሚ ወዳደረግ ነው ዜና አልፋለሁ የዋልድባ ዳልሻ ኪዳነ ምሕረት ማህበረ ደናግላን አንድነት ገዳም መናንያን ድጋፍ እንዲደረግላቸው ጥሪ ያቀረቡ መምህር ጌታቸው በቀለ ተጨማሪ አለው። በሀገራችን በኢትዮጵያ በርካታ የእናቶች መናንያን ካሏቸው ገዳማት አንዱ የዋልድባ ዳልሻ ኪዳነ ምሕረት ማኅበረ ደናግል አንድነት ገዳም ነው። ገዳሙ እንደ ጥንታዊነቱ ብቻ ሳይሆን በተለያዩ ችግሮች እየተፈተኑ እንደሚገኙ ገዳማውያኑ ያስረዳሉ። ዋልድባ ዳልሻ ኪዳነ ምሕረት የእናቶች አንድነት ገዳም ጥንታዊ፣ ታሪካዊ ብዙ ቅዱሳን ያፈራ ቦታ መሆኑ ያው ታሪካዊ መሆኑ ግልጽ ነው። ግን ይሄ ገዳም እንደ ጥንታዊነቱ ገዳሙ እራሱን ችሎ እየኖር አይደለም። ሁልጊዜም ከምዕመናን በሚገኝ ድጋፍና የዕለት ጉርስና የዓመት ልብስ ነው። ይህንን ነገር ዘላቂ መሆን አልቻለም። ችግሩ እየተባባሰ በሚሄድበት ጊዜ መናንያን ከቦታ መፈናቀል በብዛት አሁን ወጣት መናንያን ሲመጡ የበረሃው ጫና አለ። የምግብ ችግሩ፣ የአልባሳቱ በየጊዜው የሚከሰተውን ችግር መቋቋም ባለመቻላቸው ከቦታ እየተፈናቀሉ ነው እና ይህ ገዳም ጥንታዊነቱን ታሪካዊነቱን ይዞ እንዲቀጥል የምእመናን ርብርብ ያስፈልገዋል። ችግራችን ምንድን ነው? እኛ አቅመ ደካሞች ነን። ገና ከመግባታችን በሶስት ዓመታችን በበሽታና በውዶ የምንያዝ እና አቅማችን ስለሚያቀተን ወዲያውኑ ያው ከገዳማችን ይኖራል። ሰርተን መብላትም አንችልም። እንደገና ደግሞ መሬት ቢኖረን እንኳን ያችንን መሬት እንኳን አርሰንም ቆፍረን ለመመገብ አቅማችን ያቀተናል። እንደገና በረሃማ በመሆኑ መሬቱ ለብዙ ጊዜ አያገለግለንም። ለሶስት ዓመት ነው። ከዛ በኋላ እንደገና አስራ አምስት ዓመት ሀያ ዓመት ቆይቶ ነው መሬቱ ሊያገለግል የሚችል እና ምንድን ነው ህዝበ ክርስቲያን መናገርኛ የምንፈልገው በቃኛ አቅማችን እያቃተ ሲሄድ፣ እስካሁን ባለው ጊዜ መስገን እናንተም የተረባረባቸው ህዝበ ክርስቲያን፣ እንደው በዚሁ አጋጣሚ ህዝበ ክርስቲያን ማመስገን እንፈልጋለን። እንደው ከቦታው ድረስ ወርዶ ኢኦቲሲ ቲቪ ወርዶ ያለውን ችግራችን ተመልክቶ ከዚህ ደረጃ ደርሶን ህዝበ ክርስቲያን እንዲያውቅልን አድርጎልናል። እና ያን በመሆኑ አምስት አስር እያሉ በገዳሙ አካውንት እየገባልን እህል እየሸመትነ በርበሬ እየሸመትነ አልባሳት የሸመትነ የገዛን እዚህ ደርሰና። ግን ያ እህልን ብንገዛ ከዓመት አያደርሰንም ለእለት ነው የሚሆነን። እና እንደ ከዚህ ችግራችን ለመን ለመነቀል እንደው ለማውጣት እንደ ህዝበ ክርስቲያን ልጆቻችን፣ እህቶቻችን፣ ወንድሞቻችን፣ እናቶቻችን የምናገረው ምንድን ነው እንደው ተረባርባችሁ ጎንደር ላይ ያለን መሬት አለ እና ብዙ ጊዜ ሆነ ከአቅማችን ማነስ የተነሳ ምንም ልናደርገው አልቻልም። እና እንደው ተረባርባችሁ ቤት ቢሰራ የሆነ ነገር ብንከፍት እኛ እንኳን ያቃተን በበሽታ የተያዝነ፣ እንኳን ቀስ ብለን ወተን የመስራት ችሎታ ይኖረናል። ግን ሌላ ስራ አማራጭ ስለለለን ያው በሽተኞች ዝም ብለን ገዳማች እንቀመጣለን። እና ይሄ እንደው አንድ ብታደርጉ ለህዝበ ክርስቲያን በእግዜር ስም እንጠይቃቸዋለን። በተለያዩ ጊዜያት ለገዳሙ በጎ አድራጊዎች ምእመናን ለዋልድባ ዳልሻ ኪዳነ ምሕረት ማኅበረ ደናግል አንድነት ገዳም የተለያዩ እርዳታዎችን ቢያደርጉ የገዳማውያኑን ችግር በዘላቂነት መፍታት አለመቻሉንም መናንያኑ ያብራራሉ። ዳልሻ ዋልድባ ማኅበረ ደናግል ገዳም ለብዙ ጊዜ ብዙ ታሪካዊ እናቶች፣ ብዙ ታምራት የሚሰሩ እናቶች ያለፉበት ነው እና አሁንም ለወደፊቱ እንዲቀጥልልን መናነያን→ እንዳይበተኑብን ለትውልድም ደግሞ ያሉ መናኞች መጣው እንዲገቡ ለትውልድ ለአሁንም ደግሞ ከረሃብ ከችግር የምንድንበትን አሁንም ደግሞ ሁልጊዜ ከልመና የምንወጣበትን በዛው አካባቢ ያሉት ምእመናን መሬት ሰጠውን ነበር። አሁን ያንን መሬት ከከተማ ከከተማ ነው ያለ ያንን ለመስራት አቅም ስላጠረን እናንተ ደግሞ ተረባርባችሁ ያ ቦታ ቤቱ ተሰርቶልን በክራይም ሆነ የሚያወጣውን እንትን በአቅምም፣ በጉልበትም በያላችሁበት በያገኛችሁበት ረድታችሁን ያ ነገር ተሰርቶ የእኛ የደካሞች ከሁል ጊዜ ልመና እንድንወጣ እና ደካማው እኔ የሚረዳበት እንዲሆን ማህበሩ እንዳይበተንብን በኪዳነ ምሕረት ስም እንድትረዱን ብለን እንለምናለን። በገዳም ውስጥ ብዙ እናቶች ደካሞች እናቶ ስላሉ እንዳለም የሚጸድዩ አሁን በራብና በጥም የተነሳ እንዳይበተኑ ነው። ቤቱ ቢሰራልን ጥሩ ነው ብለን እናመለክታለን። ይህ ገዳም ደግሞ ራሱን ችሎ መናንያን ያለባቸውን መሰረታዊ ችግር የሆኑትን ለመጸለይ መብላት የግድ ነው። ሰርካ ህብስት የግድ ያስፈልጋል እና ምዕመናን ከሰርካ ህብስትና ከልብስም ባለፈ ሁልጊዜ እናንተን ከምናስቸግር፣ በጎንደር አሁን እናቶቻችን እንደተናገሩት ምዕመናን የሰጡት ቦታ አለ። እሱን ተረባርባችሁ ብትሰሩልን ዘለቄታ መፍትሄ እንዲኖረው ውሃው። እንዲሁ ነው። ትልቁ ችግራችን ነው። ውሃውን ለመስራት የታሰበው ብር እና በየለቱ በሀገራችን ባለው ችግር ምክንያት ገንዘቡ የተሰበሰበው መስራት የሚችል አቅም አጥቷል። ምክንያቱም በሀገራችን ባለው የኑሮ ጫና ላይ ችግር ላይ ገንዘቡ ዋጋ ምንም አይነት ሊሰራ አልቻለም። ከአሁን በፊት የሰጣችሁን ምዕመናን እና ዘለቂታ መፍትሄውን ለማምጣት እኛ ምዕመናን ላይ ነው ተስፋ የምናደርገውና ትኩረት አድርጋችሁ ያው የቤተ ክርስቲያን ልጆች ይመለከተናል ገዳማችን ነው ብላችሁ የምትኖሩ ሕዝበ ክርስቲያን በሙሉ በቋሚነት ገዳሙ የት ደረሰ እያላችሁ ተከታትላችሁ ስራውን በማቴሪያልም በገንዘብም በእውቀትም ደግፋችሁን ራሳችንን ገዳሙ ራሱን እንዲችልና ዘላቂ ለሀገር ለወገን በመጸለይ ገዳሙት እንዲቀጥል እንድታደርጉ በኪዳን እምረትም በመናንያንም ስም በእግዚአብሔር ስም ከእግራችሁ ዝቅ ብለን እንጠይቃለን። የዋልድባ ዳልሻ ኪዳን እምረት ማኅበረ ደናግል አንድነት ገዳም በ15ኛ መቶ ክፍለ ዘመን የተመሠረተ ጥንታዊ ታሪካዊ ገዳም መሆኑ ይታወቃል። በአብይ ጾመ ወቅት ቤተ ክርስቲያናችን ከምትጠቀምበት አንዱ የሆነው ጾመ ድጓ አገልግሎቱ ሰፊ መሆኑን ብፁዕ አቡነ ቶማስ የአዊና የመተከል ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ገለጹ። መምህር ፍቃዱ ኪሮስ ተጨማሪ አለው። ጸመድጓ ቅዱስ ያሬድ ከደረሳቸው መጻሕፍት አንዱ ነው። አብይ ጾምና ጸመድጓ የተያያዙ ናቸው። ስለዚህ ጸመድጓ ማለት የጾም ምግብ ነው ይላሉ። ብፁዕ አቡነ ቶማስ የአዊና የመተከል ሀገረ ስብከት ሊቀ ጳጳስ። የጾም ምግብ ነው። እሱም የጾመ ምንድን ነው አለ ጾመ ምግብ በጾሙ ይዘው ሊቃውንት ራቡም አይሰማቸው እንኳን እነሱ የተማሩት የሚሰሙትም እንዲሁ ይመናኑ ራቡ ሳይሰማቸው ይውላሉ። አብረው እየሰገዱ አብረ ድካሙ አይሰማቸው። የመንፈስ ቅዱስ መሆኑ ይሄ ነው የሚታወቀው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት ጸመድጓ በአብይ ጾም ሰፊ አገልግሎት አለው። ጸመድጓ አብይ ጾም ከገባ ጀምሮ እስከ ጾሙ መጨረሻ ሊቃውንቱ በዜማ የሚቃኙት ነው ዜማው በዝማሜ ያለ ከበሮና ጸናጽል የሚቆም ትልቅ ቀለም ነው። ምእመናን የሚሰሙት ሊቃውንቱ በዜማ የሚቃኙት ማራኪና የሚመስጥ ነው። እንግዲህ ጾመ ድጓ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአብይ ጾም በትልልቁ አድባራት ሰፊውን አገልግሎት የሚይዘው እሱ ነው። ጾመ ድጓ የተባለበት ምስጢሩ ምንድን ነው? የጾም ትጥቅ ማለት ነው። ጾመ ድጓ ስንል ለምን ይሄ መጽሐፍ ጾመ ድጓ ተባለ ካል በዚህ በአብይ ጾም ከመጀመሪያው ከዋይ ዜማው ማለት ነው። ከዋይ ዜማው ከእሁድ ጀምሮ እስከ ትንሳኤ ድረስ ይህ ነው የጾሙ አገልግሎት፣ ከዚህ ውጭ የለም። ስለዚህ ለጾም ትጥቅ ነው፣ ለጾም ምግብ ነው። የአብይ ጾሙን የታላቁን ጾማችን አገልግሎት በምላት ያዘ ይህ ነው ይመጽሐፍ ነው። ስለዚህ ጾመ ድጓ ተባለ፣ የጾሙን አገልግሎት በምላት ስለ ያዘ። ጾመ ድጓ ማለት እንግዲህ ከባሕረ መጻሕፍት ስለ ጾም ምግብ አዘገጃጀት አለ። ይሄ ደግሞ የጾም ቀለም ነው። የጾም ቀለም በጾም ጊዜ በዜማ የሚቃኝ በትርጓሚ የሚተረጎም መተርጉማን ይተረጉሙታል። ባለዜማዎች ደግሞ ባለዜማ የሆኑት መመራን ደግሞ በዜማ ይቃኙታል። ምዕመናን ደግሞ ይሰሙታል። ምዕመናን ይሰሙታል። ዜማው ደግሞ የሚመስጥ፣ የሚባርክ የሚባርክ ነው። ጾሙ የጾሙ የጾመ ድጓ ቀለም ነው። እንደው ከሌላው ጊዜ ይሄ ጾመድጓ የሚባለው በዝማሜ ያለከበሮ ያለጸናጽል የሚቆም ትልቅ ቀለም ነው። ጸመድጓ ብዙ የአገልግሎት ዘርፍ አለው። በየሰዓቱ አገልግሎት ይሰጥበታል። ፀመድጓ በመንፈስ ቅዱስ ሚስጥር ገላጭነት በቅዱስ ያሬድ ከሁሉ መጻሕፍት የተቀመመ ነው። ቅንዋት የሚባል እስመ ለዓለም የሚባል አቡን የሚባል ስባተ ነግ፣ ማኅሌት ብዙ የአገልግሎት ዘርፍ አለው። ያው ሁሉ እንግዲህ ጾመድጓ ትልቅ ክፍል ነው። ትልቅ በተለይ አብይ ጾምን መዝሙራቱን ወይም ደግሞ በሰዓት በሰዓት የነግ የሰለስት የቀትር እያለ ዋዜማም ሳይቀራለሁ እነዚህን ሁሉ ከፍሎ ከፍሎ የያዘ ነው። ቅዱስ ያሬድ በምን የሚመሰል በንብ የሚመሰል ማለት ነው። አሁን ንብ ማሩን አዘጋጅቶ ማሩን ሲሰራው ወደ ማር ሌላ ነገር አይጨመርበትም። የቅዱስ ያሬድ ቀለም ከዚህ የበለጠ ምንድን ነው? መንፈስ ቅዱስ ስለቀመመው በጣም የሚጣፍጥ ማለት ቅዱስ ያሬድ ጾመ ድጓውን የደረሰው ከብሉያት ከሐዲሳት ከሊቃውንት እና ከሌሎችም ሲሆን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከነገረ መስቀሉ ጋር የተያያዘ ነው። በአጠቃላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸዋቱ በመከራና ሰውን ለማዳን የከፈለው ዋጋ የሚገልጽ ቅዱስ መጽሐፍ ነው። ቅዱስ ያሬድ የደረሰው ከብሉያት ከሐዲሳት ከሊቃውንት ከሌሎችም ጾመድጓ የሚባለው በነገራችን ላይ ከነገረ መስቀሉ ከኢየሱስ ክርስቶስ ጋር የሚያያዝ ነው። ስለ ቅንዋት እንዴት ተቸነከረ አክሊለስ ወኩን ርግዘተ ገቦውን ማለት ጎኑን የተወጋውን እጅ እግሩን የታሰረውን በመስቀል ላይ የዋለውን ስለኛ ሆኖ ብሎ መስዋዕቱ ነው የቀረበውን ኢየሱስ ክርስቶስን ነው፣ በጾመድጓ ሌላ አይደለም። በጾመድጓ ውስጥ በነቢያት ትንቢት የተነገረውን በሐዋርያ ስብከት የተሰበከውን ራሱ መድኅን ያለም ኢየሱስ ክርስቶስ ደግሞ ዘበላ ስጋ ወሰት የደም የቦህ ይወዝላለም የሚለውን ይሄን ነው። ባጭሩ ጾመ ድጓው ማለት እኛ እንደዚህ አድርገን ከፍለና መጣ ነው እንጂ የቅዱስ ወንጌል ወይም የመጻሕፍት ቃል ነው ማለት ነው። ከብሉይ ከአዲስ መጻሕፍ ጋር ያለ ነው። በመጨረሻም ሁላችንም በአገልግሎቱ መሳተፍ ይኖርብናል ሲሉ ሊቃውንቱ ይገልጻሉ። እኛም በምስጋናውም ሆነ የአንዱ ዜማ ነውና አይመለከተኝም ሳንል፣ ቅዳሴ ነውና አይመለከተኝም ሳንል ሁላችንም እንዲያውም ባንችል እንኳን ስሜታችን እንዲያው የመንፈስ ቅዱስ መሆነ አውቀን እንዲያው መሳተፍ ይገባናል ብዬ ነው የማምነው። ለዕለቱ የያዝነው ዜና ቤተ ክርስቲያናችን የተከታተላችሁትን ይመስል ነበር። ከቀሪ የጣቢያችን መርሃ ግብሮች ጋር ጥሩ ጊዜ አሳልፉ።